ሰላም እንደምን አላችሁ። ወደ ወደ ቻናላችን ተከታታዮች ይህ ቡርቃ ቲዩብ ነው። እንኳን ወደ ቻናላችን በሰላም መጣችሁ እያልን የመጀመሪያው ቀዳሚ ዜና እናልፋለን። የመጀመሪያው ዜና የሚሆነው ህወሃት ከባድ መሳሪያዎቹን ከዚህ በፊት ቀብሯቸው የነበረው መሳሪያዎችን እያወጣ እየቆፈረ እያወጣ እንደሆነ እየተዘገበ ነው። ዜና የሚሆነው ኮሎኔል ደመቀ ዘውዱ እየተናገሩትና የሰጡት ሀሳብ አለ። እሱም ምን አለ የሚለውን ከወልቃይትም አንጻር የተናገሩት ንግግር አለ። እሱንም የምናይ ይሆናል። ቻናላችን ቤተሰቦች አብራችሁን እስከ ፍጻሜው እንድትቆዩ በአክብሮት እንጠይቃለን። ዜና ስናልፍ ህወሃት ከዚህ በፊት ተቀብረው የነበሩ መሳሪያዎችን እያወጣ እየተጠቀመ እንደሆነና ወደ አፋርና ወደ ራያ እያስጠጋ እንደሆነ የስምረት ፓርቲ አባላት የምክር ቤት አባል የሆኑት አቶ ጣዕመ አረዶም ገልጸዋል። ሀሳባቸውንም ሰጥተዋል። እንዲሁም የተለያዩ ሚዲያዎችም እንዲሁም የዛው ነዋሪ የአይን ማኞችም እየተናገሩ እንደሆነ አሳውቀዋል። በክሬን በታገዘ መልኩ እየተቆፈሩ እየወጡ ያሉ ከባድ መሳሪያዎችን እያስተዋሉ እንደሆኑ የአካባቢው ነዋሪዎችም እንዲሁም የአይን ማኞችም እየገለጹ ይገኛል። ይህንም ተከትሎ የፖለቲካ ፓርቲዎች እዛ ትግራይ አካባቢ ያሉ አንዳንድ የፓርቲ አባላቶችም ሀሳባቸውን እየሰጡ ይገኛሉ። ይህም ተከትሎ ህወሃት ነገሮቹን እያከረራቸው እንደሆነ እና ወደ ሙሉ በሙሉ ወደ ጦርነት የሚያስገባውን አካሄድ እየሄደ እንደሆነ ብዙዎቹ ስጋታቸውንም እየገለጹ ይገኛሉ። ከዚህ በፊትም ሲጠረጠር እንደነበረው እና ቀብሯቸዋል የተባሉ መሳሪያዎቹንም በእውነትም የተቀበሉ መሳሪያዎችን እያወጡ እየተጠቀሙ እንደሆነ አሁን ላይ ሙሉ በሙሉ ወደ ማውጣትና ወደ ቁፋሮ ስራ መሰማራታቸውንም እየገለጹ ይገኛሉ። እነዚህም ከባድ ከመሆናቸው አንጻር በክሬንና በትልልቅ የሎቤድ መኪኖች እየተጫኑ እየወጡ እንዳለ የዓይን እማኞችም ገልጸዋል። ይህንንም ተከትሎ ብዙዎቹ የኢትዮጵያውያን ሀሳባቸውን እየሰጡ ይገኛሉ። በውጭም ባገር ውስጥ ያሉ ኢትዮጵያውያን ይህ የአስፈሪ እና ደግሞ ድጋሚ የተቀሰቀሰው ጦርነት አይበቀንም ወይ? ህዝባችን ወይ ዋይታው አይበቃም ወይ? እስከ መቼ ይህ ጦርነት? እስከ መቼ እናቶች እያልቅሱ ወደ እሚል የተማጽኖና የሀዘን ሀሳባቸውን እየሰጡ ይገኛሉ። ገዢውንም የብልጽግና ፓርቲም ደግሞ ይህንን መፍትሄ እንዲሰጥበትና ነገሩን ማቀዝቀዝ እንዲችል ጥሪ እየቀረበ ይገኛል። በዜጎችም በውጭ ሀገር የሚኖሩትም አንዳንድ ዜጎችም እየተናገሩ እንደሆነ በተማጽኖም ላይ እንዳሉ ጦርነት ይብቃን በሚልም ላይ እንዳሉ ያስታውቃል። ወደ ቀጣዩ መረጃ ስናልፍ አቶ ኮሮል ደምቀ የተናገሩት የምናስተላልፍላቸው ይሆናል። እሳቸው ምናሉ የማንንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ብለዋል። አቶ ኮሎኔል ደመቀም አያይዘውም እውነትን ይዘን ሕግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን። እኛ ሕግን አንፈልግም አንከተልም፣ ሰላምን እና በጋራ አብረው መስራት አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይል እና በመሳሪያ በማወዛወዝ መምጣት የሚፈልጉት ነገር ካለ እኛ ወልቃይት ላይ ነን ብለው ተናግሯል። እኛ የወልቃይት ህዝቦች እንደ ሌሎች ህዝቦች በትንሽ ሳንቲም እና በህወሃት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም የሚሉ ነው ኮሎኔል ደመቀ። የተከዜ ዘብ ለሁሉም ዝግጁ ነው። የተከዜ ዘብ የህዝብ ዘብ ነው ብሏልም። ከህወሃት ከአፋር ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህም ደግሞ የአማራ ታጋይ ነን እያሉ ለህዋት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ሲሉም አቶ ኮሎኔል ደመቀ በሙሉ ልብና በተዘጋጀ ማንነት ላይ መሆናቸውንም ጠበቅ አድርገው አስጠንቅቀዋል ማለት ነው። ኮሮኔሉም አያይዘው እኛ አማራውያን አማራዎችን ከተው ወደ ሌሎቹ የታጣቂ ቡድን ሀሳብ እና እርዳታ ለመስጠት እየተጣጣሩ ያሉትንም በትኩረት እየተከታተልና ከኛ ዙሪያ ያሉትንም እያጸዳን ነን ሲሉም አስጠንቅቀው ተናግረዋል። ይህም ድርጊታቸው በህዝብ ዘንድ ተወዳጅነትን ያስገኘላቸውና ለሀገር ወዳድነት እየቆሙም አስ ብሏቸዋል። በብዙዎች ዘንድ ተቀባይነት ያላቸው ኮሎኔሉ በወልቃይት ዙሪያ ላይ ያሉትን ሰላምና የድንበር ማስከበር ዙሪያዎችን አጠንክረው እንደሚቀጥሉና ከዚህ በላይ የተሻለ አቋም ላይ እንደሚገኙም አሳውቀዋል ማለት ነው። ሌላኛው መረጃ ስናልፍ የቀድሞ የህወሃት ታጋይ እንዲሁም የትግራይ ክልል ፕሬዚዳንት የነበሩት አቶ አስራት ገብሩ በወቅታዊ ጉዳይ ላይ ከጦርነት የሚገኝ ትርፍ የለም፣ እልቂት፣ ጉዳት፣ ውድመት እንጂ ምንም አይነት ትርፍ ከጦርነት አይገኝም ሲሉ አሳውቀዋል። ማወቅ ያለብን ነገር በጦርነቱ የሚያተርፉ አሉ፣ ስልጣናቸውን ለማስጠበቅና ከስልጣናቸው ከፍ ለማለት የሚጥሩና የሚነግዱ አንዳንዶች እንዳሉ እሱን መገንዘብ አለብንም፣ ብለዋል። የእናቶች ለቅሶ እስካሁን ሊቆም አልቻለም፣ ያለቅሳሉ፣ እንባቸውም ሊታበስ አልቻለም ሲሉ ሀዘናቸውንና የጦርነትን አስከፊነትም አትኩረው ገልጸዋል ማለት ነው። እናመሰግናለን። የዛሬው ነበር ዘገባችን። መልካም ቀን።